እዚህ ጉዳይ ላይ ሳንወጣ በባሕር ዳር እየተካሄደ ባለው የአጀንዳ ማሰባሰብ ሂደት ሀሳባቸውን በነፃነት በማቅረብ የነቃ ተሳትፎ እያደረጉ መሆኑን በአማራ ክልል የኅብረተሰብ ወኪሎች ገለጹ። አሁን የተጀመረው አሳታፊ አጀንዳ የማሰባሰብ እንቅስቃሴ ፍቱም መፍትሄ ያመጣል የሚል ጽኑ እምነት እንዳላቸውም ተናግረዋል። ዘመን ይርጋ የኅብረተሰብ ወኪሎች አጀንዳ የማሰባሰብ የምክክር ሂደት በባሕር ዳር እንደቀጠለ ይገኛል። የአጀንዳ ማሰባሰቡ የሚያጋጥሙ ችግሮችንና አለመግባባቶችን ለመፍታት ውይይት አስፈላጊ መሆኑን የገለጹ ተሳታፊዎች ቀደም ሲል በነበሩ ችግሮች ሰብአዊና ቁሳዊ ጉዳት እየደረሰ መሆኑን አስታውሰው አሁን ላይ በክልልም ሆነ በሀገር አቀፍ ደረጃ አለመግባባቶችን በምክክር ለመፍታት እየተሄደበት ያለው ተግባር ዘመኑን የሚመጥንና ተገቢ መሆኑን ገልጸዋል። ያለ ምክክር መፍትሄ እንደሌለ አንስተው አሁን የተጀመረው አሳታፊ አጀንዳ የማሰባሰብ እንቅስቃሴም ፍቱ ህዝብን መፍትሄ ያመጣል የሚል ጽኑ እምነት እንዳላቸው ተናግረዋል። ችግሮችን በሰላማዊ መንገድ መፍታቱ የሰው ህይወትን አያሳጣንም፣ ንብረት ንብረታችንን አያወድምም፣ ጊዜም አይፈጅም። በጦርነት ከተባለ ጦርነቱ ውስጥ ከሚያልቅ ብዙ ህይወት ያጠፋል፣ ንብረት ያጠፋል። ስለዚህ የተሻለው ነገር ሰላማዊ ነገር ስለሆነ በሰላማዊ መንገድ፣ በድርድር፣ በመወያየት፣ በመመካከር እንፍታ ያለውን ጉዳይ ጥሩ ነው። እስከ መጨረሻውም ደግሞ እንደሚመጣ እምነት አለ። ኢትዮጵያ ማለት እኛ ተመርጠን የመጣን ህዝቦች፣ በአንጻሩ ደግሞ ከኋላ ያሉ የእነሱን ችግር ይዘን የመጣን ሀገራችን ኢትዮጵያ በስፋት የተጨነቀችና እየተጠበበች ባለችበት ሰዓት መፍትሄ ይሆናል ብዬ በግሌ ላደርግ የሚገባኝን ነገር እንደ አቅሜ ለማቅረብ ነው የመጣሁ የዚህ የምክክር ሀገራዊ መድረክ ከሱ የተለየ መፍትሄ ይኖራል ብዬ አላምንም። በአጀንዳ ማሰባሰብ እንቅስቃሴውም ዲሞክራሲያዊ አካሄድ በተሞላበት መንገድ የህዝብ ጥያቄዎች ያለ ገደብ እያቀረብን እንገኛለን ብለዋል። በጣም አሪፍ ነው፣ ነጻ ዲሞክራሲ የሰፈነበት ሁሉም ያለውን ሀሳብ ይሄ የሚቀርብ ነው፣ ይሄም የማይቀርብ ነው ሳይባል በውስጡ ያለውን በአእምሮ አሰላስሎ የያዘውን ሁላ እንዲቀርብ እያደረግ ነው፣ እየሰራ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር ሞሀመድ ድሪር በበኩላቸው የአጀንዳ ማሰባሰብ ሂደቱ በየደረጃው እያጋ የተገጠሙ ያሉ ችግሮችን በዘላቂነት ለመፍታት የሚያግዝ መሆኑን አስታውሰዋል። ቀደም ሲል በሌሎች ክልሎች የአጀንዳ ማሰባሰብ ስራ መከናወኑን አስታውሰው የአማራ ክልል አጀንዳ የማሰባሰብ ሂደትም በጥሩ ሁኔታ እየተከናወነ ነው ብለዋል። በአማራ ክልል ተገንተን ከህዝባችን ጋር በዲሞክራሲያዊ መንገድ ለኢትዮጵያ ይበጃል የተባሉ ሀሳቦች ሁሉ እየቀረቡ ነው ሲሉም አብራርተዋል። ከህዝባችን ጋር ሆነን ህዝቡ በሰፊው በዲሞክራሲያዊ መንገድ ምንም ጫና ሳይፈጠርበት እየተወያየ ሀሳቦቹን ለኢትዮጵያ ይበጃሉ የሚላቸውን እያሰባሰበ ይገኛል።